የመጠበቅ ቁራኛ ከቦሌ መድኃኔ ዓለም ወደ ጎላጎል በሚወስደው መንገድ ላይ ቦሌ ትምህርት ቤት ጋር አንድ ጎረምሳ ቁጭ ብሎ በሁለት እጁ ሆዱን ታቅፎ ያነባል፣ ያለቅሳል። ጠዋት 11 ሰዓት ከ30 አካባቢ ነበረ። ከየባር ቤቶቹ ነግቶባቸው የሚወጡ ሴቶችና ወንዶች እየተጫጫሁ በመኪና መስኮቶቻቸው እጃቸውን እያውለበለቡና እየጮሁ ያልፋሉ። ከመኪናዬ ወርጄ ወደ ሰውየው ሄጄ ምን እንደሆነ ጠየቅኩት። ሁለት ግዙፍ ወጣቶች ከቬትስ መኪናቸው ውስጥ ወጥተው ከኋላይ ሀንግ አደረጉኝ። ስልኬን ወሰዱት። ራሴን ስቼ ስነቃ እጅግ ዛሬ የሚያስፈልገኝን ስልክ ወሰዱብኝ። ምርር በሚል ለቅሶ አለቀሰ። እንኳን ተረፍክ ወዳጄ ዋናው መትረፍህ ነው ሰርተህ ከእንደገና ትገዛዋለህ አልኩት ትከሻውን መታ መታ በማድረግ እሱ መች ሆነና ጭንቀቴ እናቴ ሆስፒታል ገብታ የአምስት ሺህ ብር መድኃኒት ታዝዤ የነበረ ስለሌለኝ በጠዋት ከቤት ስልኬን አውጥቼ ሸጬ መድኃኒት ልገዛላት የታክሲ እንኳን ስለሌለኝ በእግሬ ወደ መርካቶ ቀጥሎም ወደ ሆስፒታል ለመጓዝ ነበረ ፕላኔ ትላንት ማታ ነው ድንገተኛ የገባችብኝ። ዘመድ አዝማድ ጓደኛ እንኳን የሌለን ማንም የሚያበድረን የማይረዳን በራሳችን ትንሽም ዓለም ውስጥ በጥበቃ የምንኖር ሕይወት የበደለችን እናትና ልጅ ነን። የኢንሹራንስ ታካሚ ብንሆንም ለድንገተኛ እንኳን የሚሆን መድኃኒት መግዣ እንኳን የሌለን ሆስፒታሉ ደግሞ መድኃኒት የለውም። አለቀሰ፣ ደጋግሞ አለቀሰ። ተነስ አልኩትና መኪና ውስጥ ገባ። የመድኃኒት ማዘዣውንም ስጠኝ መድኃኒቱን ገዝተን ይዘንላቸው እንሄዳለን አልኩት። አላመንም ተነስቶ ወደ መኪናው ተከተለኝ። መድኃኒቱን ገዝተን ወደ ሆስፒታል አመራን። ነገር ግን ዘጌተን ነበር፣ እናቱ አርፈዋል። ስልክ ቢደውልም ስልክ አይሰራም ነበረ። ከእናቱ ቀብር በኋላ በሰልስቱ ልጎበኘው ሄድኩኝ። ቤታቸው ግድግዳ ላይ የእናቱና የአባቱ የወጣትነት ብላክ ኤንድ ዋይት ፎቶ ተሰቅሏል። አባቱ ከነሙሉ የወታደር ዩኒፎርምና ማዕረግ ጋር፣ እናቱ ደግሞ በጥሩ ተቆልሎ የታሰረ ሻሽ፣ በግራ እጃቸው ላይ ሰዓት፣ በቀኝ እጃቸው ክንድ ላይ ያንጠለጠሉት ቦርሳ፣ ባለ አበባ ሽንሽን አጭር ቀሚስና ሻፍት ጫማ እጃቸውን ሆዳቸው ላይ አጣምረው የተነሱት የወጣትነት ፎቶቸው ተሰቅሏል። ለቀስተኛው ሄዷል። ብቻውን ነበር ያገኘሁት። ና አንድ ነገር ላሳይህ አለኝ። ጋቢውን እያጣፋ! ከአልጋ ያጣፋ በራስጌ ጎን በኩል የቆመ ቁምሳጥን ሳጥን ይዞ ይዞኝ ሄደ። ኃይል ቆጣቢዋን ባለ ባለ 36 ዋት ኤልኢዲ መብራቷን አበራት። መስኮት የሌላት ጨለማ ውጧት የነበረችው ክፍል ወገግ አለች። በአንድ ክፍል የቀበሌ ቤት ውስጥ አልጋ፣ ማብስያ፣ ቁም ሳጥን አራት የእንጨት ወንበሮችና አንድ ጠረጴዛ፣ አግዳሚ ወንበር፣ የልብስ መስቀያ ገመድ፣ አልጋውን የሚሸፍን የተገላለጠ መጋረጃ፣ የውሃ ማጠራቀሚያ የላስቲክ በርሜል፣ አልጋ ስር የተቀመጠ የቡና ጀበና ረከቦትና ሲኒዎች፣ በአልጋው ግርጌ በኩል በዳንቴል የተሸፈነ መሶብ ይታያል። ቁም ሳጥኑን ሲከፍተው ከውስጡ ረጅም መስታወት አብሮት ይከፈታል። መስታወቱ የጀርባ አንጸባራቂ ቀለሙ በመልቀቁ ደብዝሷል። ሙሉ የወታደር ልብስ ከነማረጉ ማረጉ በሥነ ሥርዓት ተተኩሱ ተሰቅሏል። ሱሪውም እንደዛው ጥሩ ተደርጎ በቀለም የተቀባይ ወታደር ጫማም በሱሪው ትይዩ ተቀምጧል። ቀበቶን በጎን የደርግ ጊዜ ሲለበስ የነበረ የወታደር ቅጠላማ አረንጓዴ የወታደሮች ዩኒፎርም ነው፣ ፎቶ ላይ እንዳየሁት አይነት። እኔ በተወለድኩ በሶስት ዓመቴ ነበር አባቴ ወደ ዘመቻ ወደ ሰሜን ሄደው። በ1983 ዓመተ ምህረት ጦሩ ሲበተን አባታችን ወደ ቤቱ አልተመለሰም። እናቴ ይኸው ይህንን አመታት ሁሉ ልብሱን እየተኮሰች፣ ጫማውን እየጠረገች ተጠብቀዋለች። ሁሌ መጣል ብላ በተስፋት ተጠብቀዋለች። ወደ ሰሜን ተጉዛ አፈላልገዋለች። ሱዳን ስደተኞች ካምፕ ተጉዛ አፈላልገዋለች። መከላከያ መስሪያ ቤትም አፈላልገዋለች። ጓደኞቹ የተባሉት ጋር ሁሉ ትጠይቃለች። አንድ ቀን ታዲያ አንድ ወዳጄ መጨረሻ አብሮት የነበረ የተባለ ሰው ጋር ተገናኘች። አባቴ የጦሩ ደሞዝ ከፋ የነበርና ብር በሳምሶናይት ይዞ ወደ መሀል አገር መጥቶ ለማስረከም መንገድ ላይ እያለ ጦርነቱ ተባብሶ አብሮት ያሉ ገንዘቡን ለመዝረፍ በጥይት መጥተው ጥለውት እንዲሄዱና እንደ ሞተ ነገራት። እናቴ ስቅስቅ ብላ ለቀሰች፣ አዘነች፣ ታመመችም። አንድ ቀን ምሽት ግን ይህ ሰው ወደ ቤታችን መጥቶ እናቴን ለመድፈር ሲታገላት ወደ ኋላ ትወድቅና ጭንቅላቷ ላይና ጀርባዋ ላይ አደጋ ይደርስባታል። ጥሏት ያመልጣል። መንደርተኛው ሐኪም ቤት ወስዷት ብትተርፍም አካሏ ግን መታዘዝ አቆመ። ጉሊት ሄዳ መነገድም በማቆሟ እኔ ከልጅነት ጀምሮ የሊስትሮና የቀን ሥራ በመስራት መኖር ጀመርን። በዚህ ዘመን በከሰል ካውያ የአባቴን ልብሶች እየተኮሰን፣ ጫማውን እየጠረገን ጠበቅ ነው። ጥሩ የጫማ ጠራጊና ልብስ ተኳሽ ሆንኩኝ። ልብስ ቤቶች ተኩሳለሁ፣ ሊስትሮን መጠርጋለሁ። እናቴ በዊልቸር ላይ ሆና እንኳን ጀግናው ባሌ አባቴ ይመጣል። ምናልባት ቆስሎ ወይም አካሉ ጎሎ ሸክም አልሆንም ብሎ ካልሆነ በስተቀር ወደ ቤቱ ይመለሳል። ለልጁና ለእኔ የሚጽፍልን የነበረው የፍቅርና የማበረታቻ ደብዳቤዎች እንደሚመጣ ልቤ ሁሌም ይነግረኛል። ጓደኛ ተብዬውም የውሸት እንደነገረኝ ስሜት አለኝ። ተስፋ አልቆርጥም ትላለች። ሀምሳ አለቃ ይመጣል ትላለች። ስደነግጥ እንኳን ደስታ ድረስ ትላለች። እኔም ይኸው እናቴን ለመርዳት የጉልበት ሥራ፣ የጉሊት ሥራ፣ የሊስትሮ ሥራ፣ የልብስ ቶኩስ ሥራ፣ የጀብሎ ሥራ እየሠራሁ ትምህርት ሳልማ ራሴን ሳላሳድግ ሳላገባ ሳልወልድ ይኸው ከእናቴ መከራ ጋር ከልጅነቴ ጀምሮ በቁራኛ ታስሬ 45 ዓመቴ ሆነ። አባቴን በእናቴ ገለጻ እና በፎቶ ካልሆነ አላውቆም። ረጅም፣ ጀግና፣ አዳማጭ፣ ቁጥብ ትሕትና ያለው ነበር ትላለች። ከአሁን በኋላ እናቴ የለችም። አባቴን ጥበቃ ግን እቀጥላለሁ፣ እሱ እስከሚመጣ እኔም እስካልፍ። እናቴ ያወረሰችኝን ጥበቃ የአባቴን ዩኒፎርም በመተኮስ ጫማውን በመጥረግ ሁሌም አደርገዋለሁ። እናቴ ደስ የሚላት እሱን ስታደርግ ነው፣ እኔም ሳደርግ ነው። አለቀሰ። እምባዬን መቆጣጠር አቃተኝ። በሐዘን ጥበቃ የታሰረች ነብስ ሁላችንም አንድ የምንጠብቀው የታሰርንበት ጉዳይ አለን። ቁራኛ ምንድን ነው? ፍቅር፣ ሐዘን፣ ተድላ፣ ገንዘብ፣ መጥፎ ወዳጅነት፣ ስራ፣ የቤት ክራይ፣ ትዳር፣ ምንድን ነው? እጅግ በጣም የሚያሳዝን ታሪክ ነው፣ ከፌስቡክ ገጽ ላይ ያገኘሁት። የተወደዳችሁና የተከበራችሁ ውድ ሀገሬ ልጆች፣ ሁላችንም ብዙ የምንጠብቀው ቁራኛ ያደረገን ነገር አለ። ምንድን ነው? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዘት ዘት ተረፍረፍ ይበልለኛ። አዱገነት ነኝ። ላቪ ዩ ጋይስ ባይ።